አመሰግናለው ኃይል ኢየሱስ እንግዲህ የአዲስ አበባ ከተማ አስተዳደር የዘጠኝ ወራት የስራ አፈጻጸም ግምገማውን በዛሬው እለት ማካሄድ ጀምሯል። የስራ አፈጻጸም ግምገማው ዛሬና ነገ የሚካሄድ ይሆናል። ሁለት ቀን ማለት ነው። የአፈጻጸም ግምገማውን እንግዲህ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በንግግር አስጀምረውታል። እርሳቸውም እንግዲህ በመክፈቻ ንግግራቸው በተለይም የአዲስ አበባ ከተማ አስተዳደር ሰው ተኮር የሆኑ በርካታ ፕሮጀክቶችን ሲያከናውን ቆይቷል። ባለፉት ዘጠኝ ወራት በ2017 በጀት ዓመትም የተለያዩ ስራዎችን ሲያከናውን ቆይቷል። በተለይም ደግሞ ባለፉት ስድስት ወራት ላይ ባለፉት ስድስት ወር ግምገማ ላይ የተቀመጡ አቅጣጫዎች ምን ነበሩ? ምን ስኬት ተመዝገበው ነበር? የተለያዩ ድክመትና ጠንካራ ና ክፍተቶች ነበሩ። በሶስት ወር ደግሞ በሶስተኛው ሩብ ዓመት በዘጠኝ ወር ደግሞ ምን ተከናውኗል የሚለውን ግምገማ ነው ዛሬ የሚካሄደው። እርሳቸውም እንግዲህ በመክፈቻ ንግግራቸው ላይ በተለይም ከዚህ በፊት በነበረው በወረቀት የሚቀርቡ ሪፖርቶችን የምንቀበልበት ሳይሆን እያንዳንዷ የምትታይና የሚታይ የሚጨበጥና ቆጥረን የምንረከባቸው ስራዎች በዛ ላይ ነው ግምገማ የምናካሄደው ብሏል። የባለድርሻ አካላትም እንግዲህ በከተማ አስተዳደር የተከናወኑ በክፍለከተማ ደረጃ በወረዳ ደረጃ የተከናወኑ ስራዎች ናቸው እንግዲህ ቀርበው የሚገመገሙት ማለት ነው። የዛሬው የአፈፃፀም ግምገማ ላይ እንግዲህ ሪፖርቶች ቀርቦ ነበር። ባለፉት ዘጠኝ ወራት እንደ ከተማ አስተዳደር፣ እንደ ክፍለ ከተማ፣ እንደ ወረዳ ምን ተከናውነዋሉ አሉ? ምን ጠንካራ ጎኖች ተመዝግበዋሉ? ምን ክፍተቶች ተመዝግበዋሉ? የሚለው ሪፖርቶች ቀርቦ ነበር ማለት ነው። በተለይም በተለይ ማህበራዊ ኢኮኖሚያዊ ፖለቲካዊ ስራዎች ላይ ምን ምን ተከናውነዋል፣ ምን ምን ጠንካራ ጎኖች ተመዝግበዋል የሚለው ተነስተዋል ማለት ነው። እንደ አጠቃላይ ለመመልከት ስንመለከታቸው በተለይም ደግሞ በአጠቃላይ በዘጠኝ ወራት ውስጥ 28 ኢኮኖሚያዊና ማህበራዊ ፋይዳ ያላቸው አጀንዳዎች ለምክር ቤት ቀርቦ ውሳኔ የተሰጠበት የ9 ወራት አፈጻጸም መሆኑ ተገምግመዋል። እንዲሁም ደግሞ ሁለት አዋጆችና 11 ደንቦች ደግሞ ለምክር ቤቱ ቀርቦ ውሳኔ እንዲሰጥባቸው ተደርጓል። በተለይም በተለይ ደግሞ የአገልግሎት አሰጣጥ ከማዘመን አንጻር ዜጎች የሚፈልጉትን የአገልግሎት እርካታ እንዲያገኙ በከተማ ደረጃ በክፍለ ከተማ በከተማ ደረጃ የሚገኙ አገልግሎት አሰጣጦች ምን ክፍተት አለባቸው? ዜጎች አገልግሎት ለማግኘት ሲሄዱ በአግባቡ እንዲስተናገዱእና ና የሚፈልጉትን አገልግሎት ማግኘት እንዲችሉ ደግሞ ምን ተሰርተዋሉ፣ ምን ጠንካራ ጎኖች ተገኝተዋሉ የሚለው የተሰራበት ነው። በተለይም ደግሞ አገልግሎት አሰጣጡን በቴክኖሎጂ ከማስደገፍ አንጻር በርካታ ስራዎች መከናወናቸው በሪፖርቱ ተጠቅሷል። ነገር ግን አሁንም ቀሪ ስራዎች እንዳሉ ደግሞ እንደ ክፍተት የተጠቀሰ ነገር ነው። ሌላው በአገልግሎት አሰጣጥ፣ በተለይም ደግሞ የከፍተኛ ውጤት የተገኘበትና የስራ አፈጻጸም ተገኝቶበታል የተባለው ዘርፍ የትራንስፖርት ዘርፉ ነው። በተለይም እንደ ሀገር በሀገር አቀፍ ደረጃ በተለይም ደግሞ በመዲኗ የኮሪደር ልማት እንግዲህ በሰፊው ተከናወነ ይገኛል። ይህ የኮሪደር ልማት አንዱ ማዕቀፍ ያደረገው ደግሞ የመንገድ መሰረተ ልማትን ማሟላት ነው። በዚህም የትራንስፖርት ዘርፉ ሊያግዙ የሚችሉ የመንገድ መሰረተ ልማቶች በሰፊው መከናወናቸው በሰፊው ተከናውኗል ተብሏል በሪፖርቱ ማለት ነው። በዚህም እንግዲህ ከቀረቡት ውስጥ በተለይም ደግሞ የህዝብ ትራንስፖርትን ማጠናከር ነው። ከዚህ በፊት አዳዲስ አውቶቡሶችን ወደ አገልግሎት ከማስገባት ባለፈ ከዚህ በፊት አገልግሎት አቋርጠው ትንሽ ጥገና የሚፈልጉ 200 አውቶቡሶች ጥገና ተደርጎላቸው ወደ አገልግሎት እንዲገቡ ተደርጓል። ሌላው በትራንስፖርት ዘርፉ ላይ እንግዲህ የባቡር የባቡር ትራንስፖርት አንዱና ሌላው ተጠቃሽ ነው። የባቡር ትራንስፖርት እንግዲህ በተለያዩ የከተማችን መስመሮች ላይ ተሰማርቶ አገልግሎት እየሰጠ ይገኛል። በዚህም ከዚህ በፊት በ13 የባቡር ባቡሮች ነበረ አገልግሎት እየሰጡት ባለፉት 9 ወራት እንግዲህ በተወሰደው እርምጃና በተሰሩ ስራዎች ደግሞ ስድስት ባቡሮች ቆሞ የነበሩ ማለት ነው ጥገና ተደርጎላቸው ወደ አገልግሎት እንዲገቡ ነው። የአገልግሎት ሰጪ ባቡሮች ቁጥር ወደ 13 ወደ 19 እንዲያድግ ተደርጓል ማለት ነው። ሌላው የሚነሳው ደግሞ ከቤት ልማት ጋር ተያይዞ የብዙሃኑ ጥያቄ ነው የቤት ልማት ነውና ከሱ ጋር ተያይዞ እንግዲህ የከተማ መስተዳድሩ 30 የቤት ልማት ውሎችን ከግል በግል አጋርነት ከተለያዩ ይህን ከሚያከናውኑ ስራ ተቋራጮች ጋር ውል ፈጽሟል። በዚህም እንግዲህ ባለፉት ዘጠኝ ወራት ላይ ከ38 ሺህ በላይ ቤቶች ተገንብተዋል። ይህም ለልማት ተነሾዎች ለተለያየ አገልግሎትና አጠቃላይ በከተማ ለሚያስፈልገው የቤት ልማት እንዲገነባ ተደርጓል ማለት ነው። ሌላው የሚነሳው ደግሞ የግራንድ ፕሮጀክቶች ወይም ደግሞ የታላላቅ ትልቅ ፕሮጀክቶች ነው። በመዲናዋ እንግዲህ በአጠቃላይ 18 ሚጋ ፕሮጀክቶች ይገኛሉ። የሚጋ ፕሮጀክቶችን አፈጻጸም ደግሞ ብላቅ ለማድረግ የ24 ሰባት ወይም ደግሞ በሳምንቱ ሙሉ በ24 ሰዓት የመስራት ሲሰራ ቆይቷል ማለት ነው። በዚህ የሚያፈጻጸም ደረጃ ሰው ሙሉ በሙሉ ከመፈጸም አሁን ደግሞ በቅርብ የተጀመሩት ደግሞ እስከ 38 በመቶ መድረሳቸው እንግዲህ በሪፖርቱ ተጠቁሟል ማለት ነው። ሌላው ደግሞ እንግዲህ የከተማ አስተዳደሩ በዘጠኝ ወራት እንዳጠቃላይ ከሰራቸው ስራዎች የተጠቀሰው ደግሞ የውጭ ግንኙነት ነው። የከተማዋ እንግዲህ ከእህት ከተሞች ጋር በተለያዩ ሀገሮች ከሚገኙ እህት ከተሞች ጋር የልምድ ልውውጥ ልምድ ተሞክሮ በማድረግ ስራዎችን ማከናወን የሰራቸው ስራዎች የዘጠኝ ወራት አፈጻጸሙ አንዱ መድረክ ተደርጎ ተከናውኗል፣ ማለት ነው። በዚህም እንግዲህ መዲናዋ የተለያዩ ዓለም አቀፍ ጉባኤዎችን ማስተናገድ እንድትችልም መደረጉ ተነስቷል፣ ማለት ነው። በአጠቃላይ በዘጠኝ ወራት አፈጻጸሙ ቅንጅታዊ ስራዎች፣ የተቋማት ቅንጅታዊ አሰራር ላይ መሻሻሎች መመዝገባቸው፣ ሰብ ተኮር ስራዎች ደግሞ የተሻለ ውጤት ማስመዝገባቸው ተከናውነው እንዲሁም ደግሞ የከተማ ውበትን ከማሳደግ አንጻር በርካታ ስራ ተሰርቷል ማለት ነው። በመዲናዋ እንግዲህ ስምንት የኮሪደር ልማት ፕሮጀክቶች አሉ በተለያዩ መስመሮች እነሱን በማስዋብ ደግሞ የቱሪስት ፍሰቱን ማሳደግም የተሰራበት አንዱ መስክ ነው ማለት ነው ዛሬ የጀመረው እንግዲህ የግምገማ መድረኩ እነዚህ የተመዘገቡ ውጤቶች ምንድን ናቸው፣ ክፍተቶች ውስጥ ምንድን ናቸው የሚለውን በመለየት ደግሞ በቀጣይ በሶስት ወራት ምንምን መሰራት አለባቸው ክፍተቶቻችን እንዴት እንምላቸው ጠንካራ ጎኑን በምኑና ሟላ የሚለውን ይሰራል ማለት ነው። አጠቃላይ የዘጠኝ ወራት የስራ አፈጻጸሙ 93 ነጥብ 32 በመቶ ሆኖ መመዝገቡ እንግዲህ በግምገማ መድረኩ ተነስቷል ማለት ነው። ሀይለ ኢየሱስ፣ በእኔ በኩል ያለው መረጃ ይህን ይመስላል። ወደ አንተ ልመለስ ሚኪያስ አለሙ። ከልብ ነው አመሰግነው